ይኖራሉ እንዴት አብረው ይኖራሉ? ሲሉ ጅባ ላይ ተኝተን ነበር። አብረን የምንኖረው በፍቅር ጅባ ጅባ፣ አባቴም ጅባ ላይ ለዛውም። እኛ የተከራየናት ቤት ትኋን ብቻ በርካሹ ብር ተከራይተን ትኋን ብቻ ማሪ፣ ለሊት ለሊት ተራ በተራ እየገደልን ነበር። ምንተኛ ክርስቶስን፣ እኔ ስተኛ እሱ እየገደለልኝ፣ ትኋኖች እኔ እየገደልኩ ግን ብር ሰይጣን ነው። አይኒ ብረር ብር በጣም በጣም ገራሚ ነገር ነው። ተዋን መገዳደል ላይ በጣም ያበደ ነው። ተዋን በጣም ደስ ብሎ ነበረ ለአንቺ ካለው አላህ ይመልስልሽ። አረ ችግር የለውም ምን ምን ተመለስልኝ ልለ ሜስራጦ እሱም ግን አለ አንቺን ያጣሁሽ አለ አረባ ጀርበ ታያለሽ ሚስቱ አረባ አላ እንደሊያጣጣ ማሬ ለእኔ ለውሽዬ ስትል እኔ ምን ጨነቀኝ እስኪ ትክሰሰኝ እንደው ባሌና ማለለች ብላ ሲጀመር ደግሞ እኮ የህግ ባሉ አይደለም አልተጋቡም እኮ በሰርግ እኔ አልኩት በእኔም በሰርግ ሳታገባ አሷን በሰርግ አግብተህ አባዴም ካላናገረክም አልኩት አታናገረው ሌሽ እንደ ልጁ እናት እኮ ነኝ ማሬ የመጀመሪያ ሚስቱ በጣም ደስ ትላላችሁ ግን አይ ምን ደስ እንላለን እና አሳዝናለን መጨረሻችን ለያዩን ሴጣን ለያየን ብር ለያየን ያቺ ባጃጅ ባትገዛ ይሄ ሁሉ ነበረ መሰለሽ እቺ ባጃጅ እኮ ነኝ ነገር ያመጣቸው ቆይ ባለፈው ግን አባቴ ሞተ ኧረ በስመ አብ ኧረ በየሱስ ስም እንዴ ልጄ ደግሞ ሊፋታው ነው አንቺ። ልብሱን ይዞ ካላደርክ ካላደርክ ብሎት ልብሱን ይዞ እኔ ደሞ ደምሴ ልጄን አትስማው አንቺ ራስ ትይውታለ። ሂድ አልኩት እኔ ወደ መናኸሪያ ሂድ አትደር። እንዴ ሰይጣን ቢያሳስተኝስ? ልጄ ደሞ ላዩ ላይ ሙጭጭ እያለ ካላደርክ ይለዋል ማለት ነው። ክርስቶስ ልጄ ደግሞ እንዴት ነው ባደረ? አዎ እኔ ምን አውቃለሁ። ወንድልሽ ልጅ ማ ምንም ቢሆን ይለማመጥ፣ ጥፋት የሚወቅ እንጂ እሱ ቢያድር አብሬው ላድር ውስሳስቦ ወዳት አለው እንጂ ያድር ነበር። እሷን ክርስቶስን አይወዳትም። እኔ ደምሴን ዓይኑን አይቼልም እኮ ይህንን ሪከርድ እንደው ከወጣት ያለች በኋላ ይበቃ እኮ። ሪከርድ አድርጉና አድርሱላት ለዛች እርባ ነቢስ። እንደውም ልኳልን ጋራት አንቺ እርባ ነቢስ፣ ደምሴ አይወድሽም። እኔን ነው የሚወደው። እኔን እኔን ቀለበንታረገች በቃ። ዝም በይ፣ ዝም በይ። ምን ልታደርግኝ? እኔ ውሽ ክርስቶስን በዓይኔ ባያት ያንን ዞማ ጸጉሯን ይዤ ነው። ነው ግ ግን አገኘው አልለቀውም ብዬሽ ነበር። ምንም አልመሰለኝም። ተረጋጊ ፋሲካ ደበረሻውን ወደኋላ ተመልሰ ወላሂ ተይ በእናትሽ እያደርሱ አስበው ነው መቃጠለው ማሪ ለካ እንዲ ነው እንዴ ለካ ቅድም የለውም ራሴ ነኝ ያሳሳት ሰውየው ው ባክ አግባ ምን ይሰራልኛል አረ ሂድ አይመልስም ደሞ ለወንድ ወላሂ ለወንድ አባቴ ሞት ሀቢባለሽ፣ አንቺ? አዎ አባቴ ሰራተኛ። ቴንክ ዩ ነግቢ እኔ በስንት ሰው እኮ ነው ትዳርም ይመጣልኝ። ከወንድሜ ና ግቢ፣ ምን ና ግቢ እያሉ ፍቅር ካልያዘኝ አላገባም እንጂ አሜሪካ ድረስ ትዳር እንደመጣልኝ ታውቂያለሽ። ረጅም እምቢ አልሽ? እምቢ አልኩ

ምርጥዬ እንዴት ነሽ? ልኝ ዘይስኪ ያራዳል እኔ አልታይም እንደ እልል ነበረ። እንዴት ነሽ ማሬ? ደና ሆዴ ያለ ሙዴ ነው። አጨልዬ ነው ያወጣልሽ። አጨልዬ ቀጠሽው ዲያው ሚል አንዴ ሰገደኝ። በጣም በጣም ከባድ ሰው ሲመጣ አልወጣም። ማን ነበር አንቺ ጋር? አሌክሳንደር ለምን የምትስቂው? ዋጋሽ አንድ ጋላክሲ። ምንድን ነው ያየሁት አንድ ነይ ወጣልን። እሺ፣ እንጫወት። ወይኔ ፋሲካ አለሽ ለካ አንድ ሰው አስገቡሽ። አንድ ሰው አስገቡና እንጫወት። ይቅርታ ፋሲዬ፣ ምን ስሰጠው አንቺ ሴትዮ፣ እንከባበር። አትዋሺ፣ ሰፈር የሚመጣሽው ትላለች። አንቺ አየሽ ካሜራ፣ ማርያም፣ እኛ አስፈለጋችሁ፣ ልውጣላችሁ እችን ቃል ግን

ለምን? እህቴ ስለሆነ ሽ ምን አገናኛችሽ? አትገናኙው። አረ ሰው ነበረኝ ቅድም እንደ አንበሳ። አሌክሳንደር እኮ ነበር እንደ

ሂዱ፣ ተጫውቱ። በቃ አራተኛ ሰው ካጣችሁ ማረት ለሙዳሶፌ ችግር የለም። ፋሲካዬ በእውነት ሞን መታለች ያረዳለች። እንዴት ነሽ? ሞን ጃን እንዴት ነሽ? አለለ ዩቲ እንዴት ነሽ? እንዴት ናት ፋሲካ? እንዴት ነሽ? ሰላም ነው። ሆዴ እንዴት ናት ዩቲ? አትወደን ይመሰለኝ